ወረህመቱላሂ በረካቱ ድና የተከበራችሁ የቲቪ ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው። እኔ ጋር ሁሉ ሰላም አልሐምዱሊላ። ዛሬ እንግዲህ ሀያ ዘጠኛው ለይል ነው። በጣም የሚያምር እንግዲህ ዛሬ መቋጫዬ ነው የበዓል ትእዛዝ፣ ዛሬ እንዳለ ጨርሻለሁኝ። እንግዲህ ይሄ እንዳለ ወደ ሌላ ሀገር የሚሄደውን ጨርሼ የኬሚሴ ትእዛዝ ነው ደግሞ ዛሬ የማወጣው። እንግዲህ ሻአላህ ነገ ዛሬ 29ኛው ለይል ነው። 29ኛው ነው ነገ የምንውለው። ይሄን እንዳለ ነገ የሚወጣ ነው። እዚህ ጋር እንደምታዩት እንግዲህ ይሄ ቀይ ቡኒ ወይም በርገንዲ ከለር ነው። ሀፍ ስራ በነጭ በነጭ በከፋይ ማለት ነው። በጣም ያምራል። እንግዲህ ይሄ ትራስ የዋል ፈረሽ ኩላችሁም። በጣም ደክሞኛል። ስራ በስቶብኛል። ሰሞኑን እላችኋለሁ እንግዲህ ወደ ደንበኞቼ ከመሽቶ አምስት ሰዓት እያለ ነው በስራ ቦታ እና እንትን አለው ተካ ያለው የረከቡ ሱፍራ አለው። ማንኛውንም ሁሉም ቤቢ ያለው። እኔ ግን ትራሱን ብቻ ነው ጄላቸው የቀረብኩት እዚህ ጋር ለማሳየት ያክል ማለት ነው። ውድ የዩቱብ ቤተሰቦች እንግዲህ እናንተ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር አድርጉ። አዳዲስ ነገር ናቸው እንግዲህ እነዚህ ለበዓል የገቡ ናቸው። እዚህ ጋርም እንደምታዩት ሀፍ ስራ ነው። ይሄም በጣም የሚያምር የትራስ ጨርቅ ነው። ከላውሪ ይለያል። ጎልደን ነው እንግዲህ ጎልደን በክሬም ነው እንግዲህ፣ በነጠብጣቡ የተሰራ ነው። እዚህ ጋር ተለብሶ እንደምታዩት በጣም ያምራል። እንግዲህ ውድ ደንበኞቼ፣ እዚህ ጋር ደግሞ ኦሞ ከለር አለ፣ በፒኮክ ኦሞ ከለር በፒኮክ ከዚህ ከመጋረጃ ጋር ማች ሰርቼ ላት አለው። ትራስ ጨርቅ፣ የረከቦት ሱፍራ፣ ቤቢ አለው። ይሄ የመስኮት ደግሞ በሶስት ሶስት ሜትር ሁለት መጋረጃ ሰርቼ ላት አለው። እንግዲህ እንደምታዩት ይህም እዚሁ ኬሚሴ ነው እንግዲህ በጣም ያምራል። ውዴት የኢትዮ ቤተሰቦች እንግዲህ እናንተ ማዘዝ የምትፈልጉ ዘዙ። እንግዲህ ብዙ ሰው መልሽ ያለው እናንተ ቃኑን ገላችሁ መጣችሁ ምን ላድረግ ላችኋለሁኝ። ይሄም በሙሉ ቤጅ በክሬም ከለር የተሰራ ነው። ይሄም እንግዲህ ተካ ያለው ሱፍራው አለው ሙሉ ትዛዝ ነው ማለት ነው። እናንተ እንግዲህ ለአረፋን ፈለጋችሁ፣ ሸዋል ውስጥ ፈለጋችሁ ማዘዝ ትችላላችሁ ኢንሻ አላህ። ለበአል እንግዲህ እዚህ ላይ አቆም ያለሁኝ። ውድ ኢትዮ ቤተሰቦቼ፣ ቪዲዮን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር እያረጋችሁ ቻናሉን ያሳድጉልኝ እላችኋለሁ። ውድ ኢትዮ ቤተሰቦቼ የተለያየ አረቢያን መጅልስ ማንኛውንም ቴሌግራም ቻናሎች ውስጥ ገብታችሁ የምታዩትን በሙሉ የማቅርብ ነው መሆነ እንግዲህ ለእናንተ ይጠቅማል የማስበውን ቪዲዮ ወደ እናንተ ሼር አድረግላችኋለሁ። እናንተ ደግሞ ላይክ አደርጉ፣ እንዲሁም ሼር እያደረጋችሁ ለቻናል አዲስ የሆናችሁ ሰብስክራይብ እያደርጋችሁ አበረታቱኝ እላችኋለሁ። ውድ ዩቱብ ቤተሰቦቼ እንግዲህ ኢድ ሙባረክ እላችኋለሁኝ። እንሻ አላህ እንግዲህ የነገ ሰው ይበለንና እሁድም ሆነ በአል እንግዲህ ሰኞም ሆነ ኢድ ሙባረክ ብያችኋለሁ የመጨረሻ ቪዲዮ ስለሆነ ማለት ነው እና አላህ በሰላም ያደርሰን። እስከዛላችሁ አለ ውድ የዩቱ ቤተሰቦቼ ለዛሬ ያስኩት ቪዲዮ ይህን ይመስላል። ስለ ተከታተላችሁ በጣም አመሰግናለሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ